ወዳጃችን ድሮ ድሮ በተለይም እዚህኛ ዘንድ የምቾት የድሎት መገለጫ ተደርጎ ዊ እሱማ ውፍር ብሎ እንዴት አምሮበታል መሰለ እሷማ እናቴ ድንቡሽ ቡሽ ብላ ቢነኳ ቷ ብላ የምትፈርጥ መስላ የለ እንዴ እየተባለ አያ ውፍረት ሲሞካሽ እንዳልኖረ ዛሬ ላይ መሞገሻ መሆኑ ቀርቶ ውየኔ እናት ምን ክፉ ገጠመውና እንዲ ተዝበጠበጠበል አስ ብሎ እያስተኘ ከንፈር የሚያስመጥጥ በሽታ ከሆነና አይንን ለአፈር ተብሎ ሰውነት ላይ ዝር እንዳይል ይደረግ ከገባ ሰነባብቷል። መቼም እናማ እንዲ ያለው ውፍረት ይሉት በሽታ የተጠናወተው አሜሪካዊው የ43 አመት ጎልማሳ ራያ ሐኪም ያለ ከዚህ የስብ ግግር ጎትታችሁ አውጡኝ እያለ ይገኛል። ድሪው ስቱዋርት መኖሪያውን በሀገር አሜሪካ አትላንታ ግዛት ነው ያደረገው። ዛሬ ላይ እንደ ልብ አላንቀሳቀስ ካለው የስብ ማጥ ውስጥ ራሱን ለማውጣት ውፍረት መቀነሻ ቀዶ ህክምና ለማግኘት እየጣረ ያለው ስቱዋርት ላለፉት አስር አመታት የሰውነቱን ክብደት መጠን ለማወቅ ሙከራ አድርጎ አያውቅም። ሚዲየም ላርጅ፣ ኤክሴል ደብል ኤክሴል እያለ በሚለካው የልብስ መጠን 18 ኤክስ ልኬት ያለው ልብስ የሚለብሰው ስቱዋርት የኔ ውፍረት የጤና

ክብደቷ 300 ኪሎ ግራም ገደማ ደርሶ ቤት እንደዋለችው ያክስቱ ልጅ እሱን መንቀሳቀስ አቅቶት ቤቱ ላለው የሚል ስጋት እንዳለበትም ያስረዳል። አንዳንዴ የሆነ በጣም ወፍራም ልብስ ውስጥ ገብቼ ዚፑ የተቆለፈብኝ አይነት ስሜት ነው የሚሰማኝ። ይሄንን የስብ ልብስ አውልቄ ጥየው ወደ ቀድሞ ተክለ ሰውነቴ መመለስ ነው የምፈልገው የሚለውና ክብደቱ ከ300 ኪሎ ግራም በላይ ሊሆን እንደሚችል የሚገምተው ስቱዋርት የውፍረት ቅነሳ ሕክምናውን ወደሚያከናውኑለት ሐኪም ዘንድ ከሰሞኑ አቅንቶ የክብደቱን መጠን ለማወቅ ከአስር ዓመታት በኋላ ሚዛን ላይ ቢወጣም ሚዛኑ ክብደ ሰውነቱን አስልቶ በቁጥር ከመግለጽ ይልቅ ውረድልኝ ከአቅሜ በላይ ነህ የሚል መልእክቱን ስቶፕ የሚል የእንግሊዘኛ ቃል ለስቱዋርት አስነብቦት ወግድልኝ ብሎታል። ስቱዋርት በክስተቱ ቅስሙ እንደተሰበረ ቢናገርም ሚዛኑ ከ250 ኪሎ ግራም በላይ መሸከም እንደማይችል የስቱዋርት ክብደት ደግሞ ከዛ በላይ በመሆኑ ሚዛኑ ውረድልኝ ማለቱን በሆስፒታሉ የምትሰራ ነርስ ተናግራለች። ወዲህ ወዲያ እያሉ መንቀሳቀሱ ህመም ቢፈጥርብኝም የግዴን አደርገዋለሁ። አልጋ ላይ መዋል ለእኔ የምርጫ ጉዳይ አይደለም፣ ምክንያቱም የማስተዳድረው ሰው አለኝ የሚለው ስቱዋርት የሚጦ ማኖራቸው ካልጋ ይዋሉ እናት አሉት። እርግጥ ነው ራሴን በመንከባከቡ ረገድ ስኬታማ ባልሆንም፣ እናቴን ግን እንከባከባት አለው። መቼም ቢሆን ወደ አረጋውያን መጦሪያ እንድትገባ አላደርግም ሲልም ስቱዋርት ይናገራል። ታዲያ ስቱዋርት ዛሬ ላይ እንዲህ በቃል ለመግለጽ እስኪ ከብድ በስብ ክምር መሃል ገብቶ ቢገኝም በልጅነትና በወጣትነት እድሜው ልከኛ ሰው ነበር። እንደውም በጉርምስና እድሜው ጥሩ ስፖርተኛ እንደነበርም ያወሳል። ውፍረቴ የጨምር የገባው እናቴን ለመንከባከብ ወደ አትላንታ ከመጣሁበት ጊዜ አንስቶ ነበር የሚለው ስቱዋርት የማውቀው ነገር ቢኖር የምለብሰው የልብስ ቁጥር ከስድስት ኤክስ ወደ ስምንት ከዛም ወደ አስር እያለ ሲያሻቅብ ብቻ ነው ሲል ነው ውፍረቱ ሳያውቀው ከቁጥጥር ውጪ እንደሆነበት የሚናገረው ወዳጃችን። በዓለማችን ገዳይ ናቸው ተብለው በቀዳሚነት ከተፈረጁ በሽታዎች መካከል አንዱ የሆነው ውፍረት ሲመጣም ብቻውን አይደለም፣ መአት የበሽታ ጋሻጃግሬዎችን አስከትሎ እንጂ። እናማ አለመጠን መወፈር ማለት በገዛ እጅ ጊዜ ጠብቆ የሚፈነዳ ፈንጂ ራስ ላይ ከማጥመድ አይለይምና መጣሁ መጣሁ የሚልን የስመንጋ ሳያመልጥ እየተከታተሉ በእንጭጭነቱ በአካል ብቃት እንቅስቃሴም አመጋገብን በማስተካከልም ቅንድብ ቅንድቡን እያሉ ከማባረር እንዳይቦዝኑ ለማለት እንወዳለን።